እንደምናደራችሁ ክቡራን ተመልካቾቻችን የአዲስ ቀን ስፖርታዊ ጉዳዮቻችን ጀምረዋል። በቀዳሚነት የምናነሳው የኢትዮጵያ ፕሪምየር ሊግ ይሆናል። የ34ኛ ሳምንት የኢትዮጵያ ፕሪምየር ሊግ ጨዋታዎች ትላንትና ምቀጥለው ተደርገዋል። ትላንት የሊጉ ሻምፒዮን ኢትዮጵያ መድን ና ለዓለም ወረድ የሚደረጉ መራ ግብሮች ናቸው መደረግ የቻሉት ኢትዮጵያ መድን ትላንትና ከመቻል ጋር ያደረገውን ጨዋታ ሁለት ለዜሮ በሆነ ውጤት ማሸነፍ ችሏል። መድን አስቀድሞ ይህን ጨዋታ ከማከናወኑ በፊት ነበረ የኢትዮጵያ ፕሪሚየር ሊግ ሻምፒዮን መሆኑን ማረጋገጥ የቻለው ኢትዮጵያ ቡና ከመቀለ ሰው አንደርታ ጋር ያደረገውን ጨዋታ ነጥብ መጣሉን ተከትሎ ኢትዮጵያ መድን ሶስት መርሃ ግብሮች እየቀሩት የፕሪሚየር ሊጉ ሻምፒዮን እንደነበረ እናስታውሳለን። ትላንትና ግን የሻምፒዮንነቱን ክብሩን ከመቻል ተረክቦ የገባበትን ጨዋታ ማከናወን ችሏል። የመቻል ተጫዋቾች ትላንትና ለፕሪሚየር ሊጉ ሻምፒዮኑ ኢትዮጵያ መድን የክብር አቀባበልም አድርገውለታል ማለት ነው። በመርሃ ግብሩ ላይም ትላንትና ሁለት ለዜሮ በሆኑ ውጤት ማሸነፍ ችሏል አለንካይዋና ወገን የገዛኝ ሁለቱን የአሸናፊነት ኳሶች ለኢትዮጵያ ምድን ማስቆጠር የቻሉ ተጫዋቾች ናቸው። ኢትዮጵያ ምድን በውድር አመቱ 67ኛ ነጥቡን ማሳካት የቻለበት ጨዋታ ሆኗል። በዚህ ውድድር አመት በጣም የተደራጀና የተዋቀረ ጠንካራ እግር ኳስ ቡድን አሰልጣኝ ገብረመድኅን ኃይሌ በኢትዮጵያ ምድን ስለመገንባታቸው በደንብ አሳይተዋል። በውድድሩ በጣም የሚጠበቁ ጠንካራ የነበሩ ቡድኖችን ሁሉ በአሳማኝ ሁኔታ ነው ኢትዮጵያ ምድን እግር ኳስ ቡድን ማሸነፍ የቻለው። የትናንትናው እንቅስቃሴው ራሱ የመቻል እግር ኳስ ቡድንን ያሸነፈበት ጨዋታው አንዱ ማሳያ ነው ብሎ ማንሳት ይቻላል። ውድድር አመቱ ሲጀመር መቻል ለዋንጫ ከሚጠበቁ ቁና ቅድመ ግምት ከወሰዱ እግር ኳስ ቡድኖች መካከል አንዱ ነበር። በዝውውር መስኮቱ ስም ያላቸው በተለይ በኢትዮጵያ እግር ኳስም ከኢትዮጵያ እግር ኳስ ከፍ ባለ ደረጃም ስም ያላቸው ጫዋቾችን እንደመሰብሰቡ መጠን ዘንድሮ ፕሪሚየር ሊጉን ሊያሳካ የሚችልበት እድል ይኖራል ተብሎ ሲጠበቅ ነበር። ነገር ግን ይሄ ቡድን ዘንድሮ በጣም ደካማ ነው ብሎ ማንሳት ይቻላል። ከአምናው አቋም አንጻር ዘንድሮ የለም ብሎ መናገር የሚቻልበት ደረጃ ነው። 44 ነጥቦችን ሰብስቦ በሊጉ ዘጠነኛ ደረጃ ላይ ነው የሚገኘው። መቻል ከአንደኛ ላይ ደረጃ ከሚገምጠው ወይ ከትላንትና ተጋጣሚ ኢትዮጵያ መድን እንኳን በ23 ነጥቦች ነው የሚያንሰውና ና ምናልባት መቻል ዘንድሮ አቅዶት ከመጣው ግብ አንጻር ስኬታማ ነው ብሎ ማንሳት አይቻልም። በተለይ አምና ከኢትዮጵያ ንግድ ባንክ ጋር እስከ መጨረሻው ምዕራፍ ድረስ እስከ 30 እስከ 30ኛ ሳምንት ድረስ ማለት ነው ለዋንጫው ሲፎካከር የነበረ እግር ኳስ ቡድን እንደነበር እናስታውሳለን ዘንድሮ ግን በዛው ቅርጽ የሚገኝ እግር ኳስ ቡድን ነው ብሎ ለማንሳት ያዳግታል ኢትዮጵያ ምድን ግን ሻምፒዮንነቱን ትላንትና ከደጋፊዎቹ ጋር አክብሯል ማለት ነው ተጫዋቾቹም አሰልጣኝ አባላቱም እንዲሁም በስቴዲየም ውስጥ የተገኙ የክለቡ ደጋፊዎችም እንዲሁም የክለቡ ከፍተኛ አመራሮችም ማለት ነው ትላንትና በስቴዲየም ውስጥ ደስታቸውን ሲያከብሩ ተስተውሏል ኢትዮጵያ ፕሪሚየር ሊግ አዲስ ሻምፒዮን በቀጣይ ኢትዮጵያ በካፍ ቻምፒየንስ ሊግ የቅድመ ማጣሪያ ጨዋታዎችም የሚወክል ነው የሚሆነው። በቀጣይ ሁለት መራግብሮች ይቀርቱታል፣ ኢትዮጵያ መድን ነው የ35 ና የ36ኛ ሳምንት መራግብሮች። እነዚህን መራግብሮች ካሸነፈ ደግሞ ነጥቡን ወደ 73 ያሳድጋል ና በጣም ጥሩ ነጥቦችን ሰብስቦ በአሳማኝ አቋም የኢትዮጵያ ፕሪሚየር ሊግ አሸናፊ መሆን የቻለበትን የውድድር አመትም ያሳልፋል ተብሎ ነው የሚጠበቀው። ሌላኛው ትላንትና የተደረገው የኢትዮ ኤሌክትሪክ ና የፋሲል ከነማ ጨዋታ ነው። እኩል 38 ነጥቦችን ሰብስበው በግብ ክፍያ ብቻ ተበላልጠው በደረጃ ሰንጠረዡ 13ተኛ ና 14ተኛ ደረጃ ላይ ተቀምጠው ነበር የትላንትና መራ ግብራቸውን ሁለቱ ቡድኖች ማከናወን የቻሉት ፋሲል ከነማ ትላንትና በበረከት ግዛው ብቸኛ ኳስ አሸንፎ የወጣበትን ውጤት ማስመዝገብ ችሏል። ይህ ለፋሲል ከነማ በጣም ጣፋጭ ወይም ወሳኝ ነጥብ ነው ብሎ ማንሳት ይቻላል። በእርግጥ አሁንም በሂሳባዊ ስሌት የመውረድ ስጋት ካለባቸው ቡድኖች መካከል ፋሲል ከነማ አንዱ ነው። ኢትዮኤሌትሪክም በተመሳሳይ ትላንትና መሸነፉን ተከትሎ 16ኛ ደረጃ ላይ ከሚገኘው ና የመውረድ ስጋት ካለበት አዳማ ከተማ እንኳን በግብ ክፍያዎች ብቻ ነው የሚሻለው ና ምናልባት ኢትዮኤሌትሪክ በዚህ ዓመት በኢትዮጵያ ፕሪሚር ሊግ የመሰንበቱ ነገር ምን ያክል ስኬታማ ይሆናል የሚለው ነገር በቀጣይ ሁለት ምራ ግብሮች ላይ የሚወሰን ነው የሚሆነው። ባደገበት ዓመት ከሊጉ ላለመውረድም የሚታትር ነው የሚሆነው በቀጣይ ሁለት ምራ ግብሮች ግብሮች ላይ አዳማ ከተማ በአዳማ ባለው የኢትዮጵያ ፕሪሚየር ሊግ ጉዞ ላይ አራት ተከታይ ምራ ግብሮችን በማሸነፍ እንግዲህ በጣም አስደናቂ ለውጥ ነው ማሳየት የቻለው። ከዚህ ቀደም በድሬዳዋ ና ሐዋሳ ላይ በነበሩ መራ ግብሮች ስኬታማ ያልነበረ ቡድን ነበር አዳማ። ነገር ግን ወደ አዳማ ፕሪሚየር ሊግ ከተመለሰ በኋላ ስኬታማ ነው። መቀለ አንድርታ 15ኛ ደረጃ ላይ ነው የሚገኘው፣ በተመሳሳይ 38 ነጥቦች አሉት። ታዲያ እነዚህ ሶስት ቡድኖች ላለመውረድ በቀጣይ በሊጉ የሚያደርጓቸው ሁለት ጨዋታዎች እጅጉን በጣም አስፈላጊ ናቸው ብሎ ማንሳት ይቻላል። በእርግጥ በኢትዮጵያ ፕሪሚየር ሊግ አስረኛ ደረጃ ላይ እስከተቀመጠው 40 ምንጭ ከተማ ድረስ የመውረድ ስጋት ያለባቸው ቡድኖች ናቸው። 40 ምጭ ከተማ 43 ነጥቦችን ሰብስቦ ነው 10ኛ ደረጃ ላይ የተቀመጠው ማሸነፍ የቻለው ፋሲል ከነማ ደግሞ በ41 ነጥቦች 11ኛ ደረጃ ላይ ተቀመጠ እግር ኳስ ቡድን ነው። 39 ነጥቦችን መሰብሰብ የቻለው ድሬዳዋ ከተማ ደግሞ በተመሳሳይ 12ኛ ደረጃ ላይ የሚገኝ ቡድን ነውና እነዚህ ቡድኖች እንግዲህ በመካከላቸው ያለው የሁለትና የሶስት ነጥብ ልዩነት ብቻ መሆኑና በሊጉ ቀጣይ ሁለት መራ ግብሮች ስድስት ነጥቦችን የሚያስገኙ መሆናቸው ለአለመውረድ በሚደረገው ፉክክር ውስጥ እነማን ከሊጉ ይወርዳሉ፣ እነማንስ በሊጉ ይሰነብታሉ የሚለው ነገር የሚጠበቅ ነው። ሱልሽረና ወልዋሎ ዓዲግራት ዩኒቨርሲቲ አስቀድሞ ከሊጉ መውረዳቸው የሚታወስ ነው። እነሱ ተከትሎ ወደ ከፍተኛ ሊጉ የሚወርዱ ሁለት ቡድኖች እነማን ናቸው የሚለው ነገር ከወዲሁ የሚጠበቅ ነው የሚሆነው። አሁን ባለው የደረጃ ሰንጠረዥ አዳማ ከተማና መቀለ ሰብዓ እንደርታ የመውረድ ስጋቱ በደንብ የበረታባቸው እግር ኳስ ቡድኖች ናቸው ብሎ ማንሳት ይቻላል። ከእነሱ ደግሞ በቅርብ ርቀት የሚከተሉት ኢትዮ ኤሌክትሪክ፣ ድሬዳዋ ከተማና ፋሲል ከነማ እንዲሁም አርባ ምንጭ ከተማ ደግሞ በቀጣይ በሊጉ ለመሰንበት የሚያደርጉት ፉክክርም ከወዲሁ የሚጠበቅ ይሆናል። ወደ ውጭ ስፖርታዊ ጉዳዮቻችን ስንሻገር ትላንትና በዓለም ዋንጫ የአውሮፓ ሀገራት የማጣሪያ ጨዋታዎች ተከናውነዋል። በተለይ ትላንትና ኔዘርላንድስ ከማልታ ጋር ያደረገችውን ጨዋታ ስምንት ለዜሮ በሆነ ሰፊ ውጤት ማሸነፍ ችላለች። በእርግጥ በአውሮፓ ውስጥ ወደ 55 የሚጠጉ ሀገራቶች ገደማ እንዳሉ ይነገራል። ከነዚህ ውስጥ ግን በጣም ጥቂት የሚባሉ ሀገራቶች ናቸው የእግር ኳስ ደረጃቸው በጣም ያደገ ተብሎ መነሳት የሚችለው። አብዛኛውን ሀገራቶች በተጋጣሚያቸው ብዙ ጎል የተቆጠረባቸው የሚሸነፉ ሀገራቶች ናቸው። ለምሳሌ ትላንትናዋ ማልታ አንዱ ማሳያ ብሔራዊ ቡድናት ብሎ ማንሳት ይቻላል። እነ ጊብራልታር እነ ሳን ማሪኖ በተመሳሳይ እነ ሲፕረስ ወይም ቆጵሮስ በዚህ ደረጃ ብዙ ጎሎች የሚቆጠሩባቸው ብሔራዊ ቡድኖች ናቸው። ሊችንስታይንም በተመሳሳይ ብዙ ግቦች ከሚያስተናግዱ ብሔራዊ ቡድኖች መካከል የሚጠቀሱ ናቸው። ትላንትና እንግዲህ ኔዘርላንድስ በጣም ጥሩ በነበረችበት ምሽት ማልታ ላይ ስምንት ግቦችን ማስቆጠር ችላለች። ሜምፊስ ዴፓይ ትላንትና ሁለት ግቦችን አስቆጥሯል። አንድ በጨዋታ አንድ በፍጹም ቅጣት ምት ነው ማስቆጠር የቻለው። ዶኔል ማለን ደግሞ ሌላኛውን ሁለት ግቦች ለኔዘርላንድስ ብሔራዊ ቡድን ማስቆጠር የቻለ ተጫዋች ሆኗል። ጃቪ ሲሜንስ እና ቨርጅን ቫንዳይክ አንዳንድ ግቦችን በትላንትናው ጨዋታ ማስቆጠር ችሏል። የቶተናም ስፖር የተከላካይ ስፍራ ተጫዋች ቫንዲቬን አንድ ግብ አስቆጥሯል። ላንግ ደግሞ ሌላኛዋን ስምንተኛዋን የማሳረገዋን ኳስ ከምረ ማሳረፍ የቻለ ተጫዋች ነው። ኔዘርላንድስ የአውሮፓ የዓለም ዋንጫ ማጣሪያ ሁለት መራ ግብሮችን አከናውና ሁለቱንም አሸንፋለች። ከምድቡ ሁለተኛ ደረጃ ላይ ነው የምት ተገኘው ከዚህ ምድብ ትላንትና ፊንላንድ በሜዷ ፖላንድን ባስተናገደችበት ጨዋታ ሁለት ለአንድ አሸንፋ ካለፉት አራት የአውሮፓ ሀገራት ያለም ዋንጫ የማጣሪያ ጨዋታ ሰባት ነጥቦችን ሰብስባ ይህንን ምድብ በአንደኝነት እየመራች ነው የምትገኘው። ትላንት ፖላንድ ሁለት ለአንድ ብትሸንፍም ብቸኛዋን ያሸናፊነት ኳስ የአርስናሉ የተከላካይ ስፍራ ተጫዋች ጃኮብ ኪወር ነው ማስቆጠር እየቻለው ማለት ነው። ትላንት ፖላንድ መሸነፏን ተከትሎ ከሶስት ምራግ ብሮች ስድስት ነጥቦችን አሳክታ ሶስተኛ ደረጃ ላይ የተቀመጠችበት ውጤት ተመዝግቧል። ሌላው ትላንትና በተመሳሳይ ተደረገው ያለም ዋንጫ የማጣሪያ ጨዋታ ከሳን ማሪኖ ጋር መራ መራግብሯን ያከናወነችው ኦስትሪያ አራት ለ0 በሆኑ ውጤት ማሸነፍ ችላለች። የኢንተር ሚላኑ የፊት መስመር ተጫዋች ማርኮ አርናቶቪች ሁለት ግቦችን አስቆጥሯል። አንድ ደግሞ ለግብ የሆነ ኳሶችን ለግብ የሆነ ኳስ ደግሞ አመሻሽቶ ማቀበል የቻለ ተጫዋች ነው። ግሪጎርዚች ደግሞ የቦርሲያ ሞንሸ ግላድባው የፊት መስመር ተጫዋች ግሪጎርዚች ሌላኛዋን ኳስ ከመረብ ማሳረፍ የቻለ ተጫዋች ሆኗል። ሮማኒያ ደግሞ ሲፕረስን ሁለት ለ0 በሆነ ውጤት በትላንትናው የአውሮፓ ሀገራት የዓለም ዋንጫ የማጣሪያ መራግብር ያሸነፉበት ውጤት ይጠቀስ ነው። የደቡብ አሜሪካ ሀገራት ወይም የኮንሜቦል የዓለም ዋንጫ የማጣሪያ ጨዋታዎችን እንመልከት። ሊነጋጋ አካባቢ ላይ የተጠናቀቁ መርሃ ግብሮች ናቸው። ለሊት 9 ሰዓት ላይ የተደረጉ 11 ሰዓት ላይ ደግሞ የተጠናቀቁ መርሃ ግብሮች ናቸው። በተለይ አርጀንቲና በሜዳዋ ከኮሎምቢያ ጋር ያደረገችውን ጨዋታ አንድ አቻ በሆነ ውጤት ማጠናቀቅ ችላለች። በዚህ ጨዋታ ላይ የሊቨርፑሉ የመስመር ማጥቃት ሚና ላይ ትልቅ አስተዋጽኦ ያለው ኮሎምቢያዊ ተጫዋች ሉዊስ ዲያዝ በጣም አስገራሚ ግብ ማስቆጠር ችሏል። በርካታ የአርጀንቲና ተከላካዮችን አልፎ ነው ግቡን ማስቆጠር የቻለው። በተለይ ለአርጀንቲና ለኮሎምቢያ ይሄ ውጤት በጣም አስፈላጊ ነው ብሎ ማንሳት ይቻላል። በቀጣይ ባለም ዋንጫ ለመሳተፍ ከደቡብ አሜሪካ ሀገራት ስድስት ሀገራቶች በቀጥታ ወደ ዓለም ዋንጫ ያልፋሉ። ሰባተኛ ደረጃን ይዞ የሚያጠናቀቀ ብሔራዊ ቡድን ደግሞ በሀጉራት የጥሎ ማለፍ መራ ግብር ካሸነፈ ብቻ ነው ዓለም ዋንጫውን መቀላቀል የሚችለው። ስለዚህ ኮሎምቢያ አሁን ማሸነፏን ተከትሎ በ22 ነጥቦች ስድስተኛ ደረጃ ላይ ተቀምጣለች። ምናልባት በቀጣይ የደቡብ አሜሪካ ሀገራት የዓለም ዋንጫ ማጣሪያ ሊጠናቀቅ ሁለት ጨዋታዎች ብቻ ነች የቀረት የዛሬው መራ ግብር 16ተኛ መራ ግብር ነውና በቀጣይ ሁለት መራ ግብሮች ኮሎምቢያ ውጤቶችን ማስከበር የምትችል ከሆነ በቀጥታ ወደ ዓለም ዋንጫው ታልፋለች። ተብሎን የሚታሰበው አርጀንቲና የምድቡ መሪና 35 ነጥቦች አሏት ወደ ዓለም ዋንጫውም ማለፏ የሚታወስ ነው። ከዛ በዘለ ትላንትና በአርጀንቲናን የብቸኛ የአቻነት ኳስ ደግሞ ተስፈኛው ተጫዋች ቲያጎ አልማንዳ ነው ማስቆጠር የቻለው ብሩን ኤንዞ ፈርናንዴሽ ደግሞ በሌሊቱ ጨዋታ ላይ ሰባኛው ደቂቃ ላይ በቀይ ካርድ የወጣ ተጫዋች ነው። ሊዮኔል አንድሬስ ሜሲ ይህንን ቡድን በአንበልነት እየመራም ወደ ሜዳ የገባበት ጨዋታ ሆኗል። ሌላኛው የብራዚል ብሔራዊ ቡድን ነው

ከፓራጓይ ብሔራዊ ቡድን ጋር ያደረገውን ጨዋታ አንድ ለዜሮ በሆነ ውጤት ማሸነፍ ችሏል። ቬኒሴስ ጁኒየር ብቸኛዋን የአሸናፊነት ኳስ 44ኛው ደቂቃ ላይ ከመረብ ማሳረፍ የቻለ ተጫዋች ነው። አሰልጣኝ ካርሎ አንቸሎቲ ሁለት መርሃ ግብሮችን አከናውነዋል። አንድ አቻ፣ አንድ ደግሞ ድል ቀንቷቸዋል። የሌሊቱ መርሃ ግብር በስኬት አጠናቀዋል ማለት ነው። ከብራዚል ብሔራዊ ቡድን ጋር ወደ ዓለም ዋንጫ የማለፍ እድላቸው ያው ትልቅ ነው፣ የሰፋ ነው፣ ያረጋገጡበት እድላቸው ነው። ነገር ግን ይሄ ብሔራዊ ቡድን ምን ያክል በዓለም ዋንጫ ውስጥ ይጓዛል የሚለው ነገር በአሰልጣኙ ስር ከወዲሁ የሚጠበቅ ነው የሚሆነው ቅርጽ ያለው የመጀመሪያ ቡድን በዚህ ዓለም ዋንጫ የማሳየት ትልቅ ኃላፊነት ይኖርባቸዋል ተብሎ ነው የሚታሰበው። ብራዚል ከ25 ነጥቦች ሶስተኛ ደረጃ ላይ ተቀምጣለች። ትላንትና በተደረጉ ወይም ሌሊት ላይ በተደረጉ የደቡብ አሜሪካ ሀገራት የዓለም ዋንጫ ጨዋታ ዩራጋይ ቬንዙዌላን ሁለት ለዜሮ በሆነ ውጤት ማሸነፍ ችላለች። የሀገራት የዓለም ዋንጫ የመራግብሮችን ከተመለከትን በቀጣይ ደግሞ የወዳጅነት መራግብሮችን እናንሳ ትናንትና እንግሊዝ በኖቲንግሃም ፎረስቱ በሲቲ ግራውንድ ስቴዲየም ከአፍሪካዊቱ ሀገር ሴኔጋል ጋር ያደረገችውን ጨዋታ በ3 ለ1 ውጤት ሽንፈት ደምድማለች ሴኔጋል አስገራሚ ታሪክን ነው ትናንትና በእንግሊዝ ብሔራዊ ቡድን ላይ መጻፍ የቻለችው አሰልጣኝ ቶማስ ቱሄል ዓለም ዋንጫ ሊጀመር የአንድ ዓመት ዕድሜ ብቻ ቀርቶታል የእንግሊዝ ብሔራዊ ቡድን ትናንትና ቋሚ የተባለውን ከዛም በዘለለ እየተፈራረቀ እንደ ልብ የሚጫወተውን ብሔራዊ ቡድኗን ትጠቅማለች ነገር ግን በሴኔጋል ብልጫ ተወስዶባት ነው የተሸነፈችው። ይሄ ለአሰልጣኙና ለብሔራዊ ቡድኑ ባለመዋንጫ በቀጣይ ምን ያሳያሉ የሚለው ነገር ከወዲሁ የሚጠበቅ አድርጎታል። ትናንትና ኢስማኤል ሳር ግብ ማስቆጠር ችሏል። በክሪስታል ፓላስ አስደናቂ ውድድር ዓመትን ያሳለፈ ተጫዋች ነው። ከዚህ ቀደም በእንግሊዝ ፕሪሚየር ሊግ በዋትፎርድ ቤት እናስታውሰዋለን። አሁን ደግሞ በክሪስታል ፓላስ ግልጋሎት እየሰጠ ነው የሚገኘው ከኦሎምፒክ ዲማርሴ ነው ክሪስታል ፓላስን መቀላቀል የቻለው ክሪስታል ፓላስም የእንግሊዝ የፌካፕ ዋንጫን ሲያሳካ የዚህ ተጫዋች ሚና ምን ያክል ትልቅ እንደነበረ የሚነሳ ነው። ትላንትና ግብ ማስቆጠር ችሏል። ከዛ በዘለለ ሀቢብ ዲያራና እንዲሁም ደግሞ የቼኪ ሰባሊ ግቦች ናቸው ሴኔጋል ብሔራዊ ቡድን ሶስት ለአንድ እንዲያሸንፍ ያደረገው። ሀሪኬን ግብ በማስቆጠር ለእንግሊዝ ብሔራዊ ቡድን ቀዳሚ ነበር እንግሊዝን ቀዳሚ ማድረግ ችሎ ነበር። ነገር ግን ሴኔጋል ከመመራት ተነስታ ሶስት ግቦችን አስቆጥራ ያሸነፈችበት ውጤት ሆኖ ተመዝግቧል። አፍሪካዊ ሀገር እንግሊዝ ብሔራዊ ቡድንን በታሪኩ ለመጀመሪያ ጊዜ ያሸነፈ በት ውጤት ሆኖ ተመዝግቧል። እንደ ወቅታዊ መረጃ የእንግሊዝ ብሔራዊ ቡድን ትላንትና የሴኔጋል ብሔራዊ ቡድንን ሲያስተናግድ ወይም ደግሞ የአፍሪካ ሀገር የሆነውን ብሔራዊ ቡድን ሲያስተናግድ ለ22ኛ ጊዜ ነው። ከዚህ ቀደም በነበረው 21 ምራ ግብሮች የእንግሊዝ ብሔራዊ ቡድን በአስራ አምስቱ አሸንፎ በስድስቱ ነበራቸው መለያየት የቻለው። ለመጀመሪያ ጊዜ ያሁን በገዛ ሜዳው በሴኔጋል ብሔራዊ ቡድን የእንግሊዝ ብሔራዊ ቡድን ሽንፈት ያስተናገደበት ጨዋታ መሆን ችሏል። ፈረንሳዊቷ የመሀል ዳኛ በወንዶች እግር ኳስ ውስጥ በጉልህ ሚና ካላቸው ዳኞች መካከል በዳኝነት እያገለገለች የምትገኘው ስቴቫን ኤፍሬም ፓርትና ትላንትና እንግዲህ ይሄንን ጨዋታ በማል ዳኝነት መምራት የቻለችው። ከዛ በዘለለ ትላንትና በተደረጉ የዓለም ዋንጫ የማጣሪያ ጨዋታ ወይ የአቋም መለኪያ ወዳጅነት ጨዋታዎች የሌላኛው አፍሪካዊቱ ሀገር አልጄሪያ በስዊድን ብሔራዊ ቡድን 4 ለ3 በሆነ ውጤት ተሸንፋለች። ሩሲያ ቤላሩስን አራት ለአንድ አሸንፋለች። ዴንማርክ ደግሞ ሉቲኒያን 5 ለ0 በሆነ ውጤት ነው ማሸነፍ የቻለችው። በትንታኔ ወደምንመለከተው ጉዳዮቻችን ስንሻገር ሰሞኑን የገለቴ ቡርቃ ጉዳይ በጣም አነጋጋሪ እንደሆነ ይታወቃል። የኢትዮጵያ አትሌቲክስ ፌዴሬሽን ትላንትናም ከዚህ ጉዳይ ጋር በተያዘ ጋዜጣዊ መግለጫ መስጠቱ የሚታወቅ ነው። አትሌቷ ፍትህን እስክታገኝ ድረስም እስከመጨረሻው አትሌቲክስ ፌዴሬሽኑ ከጎኗ እንደሚቆምም ይፋ ማድረጉ ይታወቃል። ከዚህ ጉዳይ ጋር በተያያዘ እንግዲህ ኬንያ በሴት አትሌቶቿ በዓለም አቀፍ መድረክ እጅግ ስኬታማ ብትሆንም በአትሌቶቿ ላይ የሚደርሰው አሉታዊ ጥቃት ግን ለማስቆም አለመቻለው ነው መረጃዎች የሚያሳዩት። በኬንያ ሴት አትሌቶች ከስለንቦና የጫና እስከ ግድያ ድረስ ጥቃት እንደሚደርስባቸውም የሚታወቅ ነው። ይህን በኬንያ የሴት አትሌቶች ጥቃት እንዲቆምም የጋራ ትብብር እንደሚያስፈልግም ነው እየተነገረ የሚገኘው። በኬንያ ያለው አሁናዊ የሴት አትሌቶችን የመጠበቅ ደረጃ ምን ይመስላል፣ ወይም ደግሞ የሚደርስባቸው ጫና ምን ይመስላል የሚለውን ጉዳይ ባልደረባችን ንዋይ መር በጥንቅሩ ያስቃኘናል። ለምስራቅ አፍሪካው ሀገር ኬንያ በዓለም ጎልታን ሲታይ ያደረጋት ነገር ቢኖር አትሌቲክስ ነው። ብዙዎች ስለዚች ሀገር ቢነጋገሩ፣ የካሜራ ሌንሶች ትኩረታቸውን ቢያደርጉ፣ ሰንደቅ ዓላማዋ ከፍ ቢል፣ ምክንያቱ አትሌቲክስ ነው። በዚህ ስኬት ውስጥ ደግሞ የሴት ኬንያዋን አትሌቶች ሚና የጎላ ነው። በተለይም ከሪዮ 2016 ኦሎምፒክ ወዲህ በየውድድሮቹ ከፍ ያሉን የሜዳሊያ ቁጥር የሚያስመዘግቡት ሴት አትሌቶች ናቸው። ከኤልዶሬት ተራሮች እስከ ሞቃታሚ የዓለም አቀፍ የውድድር መድረኮች እነዚህ ሴት አትሌቶች ብዙ ፈተናዎችን ተቋቁመው ነው ሀገርን የሚያኮሩት። ነገር ግን አንድን አስቸጋሪ ፈተና መቋቋም በፍጹም አልቻሉም። ብዙም የማይወራለት በራሳቸው ሰዎች የተጋረጠባቸው ፈተና ለዓመታት በሹክሹክታ ይሰማ የነበረው የሴቶች አትሌቶች ጥቃት አሁን ገሃድ መውጣት ጀምሯል። ይህ ጥቃት በላባቸው ያፈሯቸውን ንብረቶች መነጠቅ፣ የስነ ልቦና ጫና፣ ጾታዊ ጥቃትና መሰል ተጽዕኖዎችን ያካትታል። ይህ የሚሆነው ደግሞ በቅርባቸው ባሉ አሰልጣኞች፣ ማናጀሮች፣ አትሌቶችና የትዳር አጋሮቻቸው ነው። በቅርቡ ከኦሎምፒክ መልስ በፍቅር ጓደኛዋ በኬንያ በእሳት የተቃጠለች ኡጋንዳዊቷ ርብቃ ቺፕቴጌ ምክንያትም በኬንያ ጉዳዩ የአደባባይ አጀንዳ ሆኗል። እንደ ተባበሩት መንግሥታት ድርጅት ሪፖርት ከሆነ ሴቶች ጥቃት በኬንያ ከጊዜ ወደ ጊዜ እየጨመረ ነው። ንብረቶቻችን በወንዶች ቁጥጥር ስር ነው ያሉ መናገር ያስፈረናል፣ ምክንያቱም ህይወታችንን ልናጣ እንችላለን። ኬንያውያን ሴት አትሌቶች በቅርቡ በተካሄደ ሰልፍ ላይ ድምፃቸውን አሰምተዋል። ልምድ እንኳ የምንሰራው በእነሱ ፍላጎት ነው ይላሉ። በኬንያ በጉዳዩ ዙሪያ የተሰሩ ጥናቶች እንደሚያመለክቱት ችግሩ በድንገት የመጣ ሳይሆን ስርዓቱ የፈቀደው የረጅም ጊዜ ነው። ይህም የወንዶች የበላይነት ጉዳዩን በግልጽ ያለማውራት የተጠናከረ፣ ሴቶችን ከጥቃት የሚከላከል ስርዓትም ሆነ ተቋም አለመኖሩ ነው። እናም ከፈታኙ ልምድ በላይ የሆኑን ፈተና ሴት አትሌቶች እንዲያልፉት በኬንያ የተለያዩ ድምፆች መሰማት ጀምረዋል። ተቋማትም ብቅ ብቅ እያሉ ነው። ችግሩ የኬንያ ብቻ ሳይሆን በአትሌቲክ ስኬታማ አትሌቶች ያሏቸው ሀገራት ኡጋንዳና ኢትዮጵያም ጭምር እንደሆነ ጥናቶች ያሳያሉ። ይህን ሁሉን አቀፍ ችግር ለመፍታት የጉዳዩ ሰለባዎችም ሆነ በአጠቃላይ ማህበረሰቡ ላይ የግንዛቤ ማስጨበጫ ስራዎች ያስፈልጋሉ። ጠበቅ ያሉ ሕጎችና የሥነ ምግባር መመሪያዎች፣ የጾታ እኩልነትን ማጠናከር፣ እንዲሁም የሴት አትሌቶች ጥቃት የሚከላከሉ ተቋማትን መመስረት ለነገ የማይባሉ ስራዎች መሆናቸውን በጉዳዩ ላይ ያጠኑ ባለሙያዎች ሀሳብ ነው። የዓለም አትሌቲክስ ችግሩን ለመፍታት ከሀገራቱ የአትሌቲክስ ፌዴሬሽኖች ብቻ ሳይሆን ከመንግስታቱ ጭምር ጠንካራ ስራ እንደሚያስፈልግ በአጽንኦት ይናገራል። ሌላኛው በትንታኔ ወደ እናንተ የምናደርሰው ጉዳያችን በሀገር ውስጥ ያለውን የስፖርት ደረጃ አንድ ምዕራፍ ለማሳደግ በጥናትና ምርምር ላይ ተኮሩ አዳዲስ ሀሳቦች እንደሚያስፈልጉ ይፋ ተደርጓል። የኢትዮጵያ ስፖርት አካዳሚ አስረኛውን ዓመታዊ ዓመታዊ የስፖርት ጥናትና ምርምር ጉባኤውን በአዋሳ ከተማ በትላንትናው እለት ተከናውኗል። በስፍራ የነበረው ባልደረባችን ሰለሞን አባቡ ደግሞ ተጨማሪ ነድርሶናል። በስፖርቱ ስኬታማ የሆኑ የዓለም ሀገራት ያላቸውን ተፈጥሯዊ ክሎች በመጠቀምና ክፍተቶቻቸውን በመለየት ሳይንሳዊ መንገድን በጥናትና ምርምር ላይ መሰረት አድርገው መጠቀማቸው ለውጤታማነታቸው መሰረት ሆኗል። በአገር አቀፍ ደረጃ ከፍተኛው የስፖርቱ የስልጠና ተቋም ሆኖ የሚነሳው የኢትዮጵያ ስፖርት አካዳሚ ባለፉት 12 ዓመታት ከሁለት መቶ በላይ ጥናትና ምርምሮችን ሲያካሄድም የሚመለከታቸው አካላት ጠቅመውበት ውጤታማ ተግባራትን እንዲያከናውኑ ለማስቻል ነው። በተቻለ መጠን የዓለም አቀፍ ተሞክሮችንም የሀገር ሀገር በቀልንም የተሻሉ ተሞክሮችን ለመውሰድ ተሞክሯል። ስለዚህ በዚህ ውስጥ የኛ ሞዴል ምን መሆን መቻል አለበት የሚለውን ለማስቀመጥ ተሞክሯል። በቀጣይ እንደ እግር ኳስ ፌዴሬሽን ጋር ከበርካታ ስመጠር የክለባት አሰልጣኞች ጋር ከኛ አካዳሚዎች እና ዩኒቨርሲቲዎች የተለያዩ ዩኒቨርሲቲዎች ጋር የፕሮጀክት ቀረጻ ያስፈልገናል። ወደ ፕሮጀክት ማውረድ ያስፈልጋል። ሶ በአምስት ዓመታት ውስጥ የታዳጊዎች የምናስፈላቸው ታዳጊዎች በ18 ዓመት በ17 ዓመት ልንቀበላቸው እንችላለን። ዛሬ እነዚህ ልጆች ከአራት አምስት ዓመት በኋላ የኢትዮጵያ ብሔራዊ ቡድን ተስፋ የሚሆኑና ሊያግዙ የሚችሉ መሆን አድርጎ ማፍራት ያስፈልጋል። በሀገራችን ለዓመታት በከፍተኛ ተቋማት የስፖርቱ ምሁራንና ባለሙያዎች የሚዘጋጁ መሰለኝ ምርምርና የጥናት ሀሳቦች ሲቀርቡ ቢታይም መሬት ላይ ወርዶ የሚታዩ አፈጻጸማቸው ግን እምብዛም ሲሆን ይታያል። ሀዋሳ ላይ በተካሄደው በኢትዮጵያ ስፖርት አካዳሚ የስፖርት ጥናትና ምርምር ጉባኤ ላይ የተገኙ ባለሙያዎችም እንደዚህ አይነት የቀደሙ ክፍተቶች ተቀርፈው የሚመለከታቸው አካላት በሳይንሳዊ መንገድ በሚነሱ ሀሳቦች ላይ ሊሰሩ እንደሚገባ አንስተዋል። በየዓመቱ አጥንተ ነግን ያጥናውን ጥናት ወደ ተግባር ማትቀይረው ከሆነ እድገት የለም፣ ለውጥ የለም፣ ለውጥ የለም። ስለዚህ በዛሬው ውይይት ላይ እንደሚመስለኝ የሁሉም ሰው ጥያቄ ነው። የተሻለ ነገር አሰርቶ ደግሞ ወደ ተሻለ መሄድ ያስፈልጋልና ጥናቱ እጅግ በጣም ጥሩ ነው። አሁን ብዙ ጊዜ የምንቸገረው ወጣቶችን ታመጣለ በብሔራዊ ቡድን ዙሪያ አገር ወክሎ ነው የሚወዳደሩት። ይሁንና ብቃታቸው ግን ከመጀመሪያው በእንደዚህ አይነት መንገድ ተቃኝቶ ተፈትሾ ብሔራዊ ቡድን የሚወክሉ ወጣቶች በእድገት ቢቻል አንደር 15፣ 17፣ 20፣ 23 እያለ ቢሄድ ይሄ ለውጥ ማምጣት ምቹ መንገድ ነው። ከአሁን በኋላ ስራዎች በየክልሉ እንዲሰሩ ኮኦርዲኔት የማድረግ ሮሉን፣ ስልጠናዎች ሳይንቲፊክ እንዲሆኑ፣ ምልመላው ሳይንቲፊክ እንዲሆን፣ አንድ አይነት እንዲሆን የማድረግ ከዓለም ጋር ኮምፒውት ለማድረግ የሚያስችል ስልጠና ለመስጠት ገብቷቸዋል። ተማምነናል። በቀጣይ ዓመታት ነገሮች ይቀየራሉ ብዬ ያስባለሁ። የኢትዮጵያ ስፖርት አካዳሚ ዋና ዳይሬክተር አቶ አንበሳውን ነው። አካዳሚው ከመንግስት ከሰጠው ተልዕኮ አንዱና ዋነኛውን የጥናትና ምርምር ተግባራትን ለአመታት እያከናወነ እንደሆነ በመግለጽ በቀጣይም ሀገር በሳይንስና በአዳዲስ የለውጥ ሀሳቦች ታግዛ በስፖርት ውጤታማነት ላይ እንድትሰራ ተጨማሪ የባድሻ አካላት አስተዋጽኦ ከፍተኛ መሆን እንዳለበት ተናግረዋል። ጥናት አጠናን በቅድመ መምራት አለብን። ስለዚህ እያንዳንዱ ስፖርት እና አሰልጣኝ በጥናቱ መሰረት ከፋይንዳንጋችን ከግኝቶቻችን ተነስተን ፕላኖቻችን ዛሬ ጥሩ ናቸው ለሌላ ዓለም አሁን ኬንያ በ3000 መሰናክል እኛ ጋ የእኛን አሰልጣኞች ወስደው ትሬኒንግ ሁሉ ወስደዋል። ዚስ ሚንስ የተሻለ ፕላን የማድረግ የተሻለ ተግባራዊ የማድረግ አቅም ስለሆነ ሰፊ የባለድርሻ ድርሻ አካላት ርብርብ ይጠይቃል። የኢትዮጵያ ስፖርት አካዳሚ በቀጣይ ስፖርተኞች ከጉዳት በኋላ ማገገም የሚችሉበትን ትልቅ ማዕከል መገንባትና በእግር ኳሱ ላይ ሞዴል ሊሆን የሚችል የስልጠና መንገድን ለመዘርጋት እቅድ ስለመያዙም በጉባኤው ላይ ተነስቷል። በቀሩ ስታቶች አጫጭር ጉዳዮች እናንሳ። ክቡራን ተመልካቾቻችን ማንቸስተር ሲቲን ይመለከታል። ለዓለም የክለቦች ዋንጫ ውድድር የተከፈተው የዝውውር መስኮት ትላንትና ሌሊት ፍጻሜውን አግኝቷል። በዚህም ማንቸስተር ሲቲ በተለይ ስኬታማ ነው ብሎ ማንሳት ይቻላል። በዚህኛው ዝውውር ሶስት ጨዋቾችን ወደ ክለቡ መቀላቀል የቻለው በዓለም የክለቦች ዋንጫ ውድድር ከሚሳተፉ ቡድኖች መካከልም ይሄ ቡድን አንዱ እንደሆነ ይታወቃል። ትላንትና ሪያን ቸርኪን የግሩ ማድረጉን አድርጓል አረጋግጧል። ፈረንሳዊው የቀድሞ የኦሎምፒክ ሊዮን የፊት መስመር ተጫዋች አዲሱ የማንቸስተር ሲቲ ንብረት መሆኑ ተረጋግጧል። በእርግጥ የፊት መስመር ተጫዋች ይባላል እንጂ ሁለገብ ተጫዋች ሰለሞን ይነገርለታል። መስመር ላይ መጫወት አቅም አለው፣ የአማካይ ሚና መውሰድ የሚችልም በዛው ልክ አቅም ያለው ተጫዋች ነው። ከአስር ቁጥር እስከ ዘጠኝ ቁጥርም የመጫወት ልክ ልክ ክህሎት ያለው ተጫዋች ሰለሞን ይነገርለታል። እና ይሄ ሁለገብ ተጫዋች ምናልባትም ለማንቸስተር ሲቲ ትልቅ ግልጋሎት ይሆናል ተብሎ ነው የሚጠበቀው። ማንቸስተር ሲቲ ከሪያን ቸርኪ በተጨማሪም ግብ ጠባቂ ትላንትና አስፈርመዋል። ስኮት ካርሰንን በቅርቡ ማሰናበቱ የሚታወስ ነው። ሰላሳ ዘጠኛ የሰላሳ ዘጠኝ አመቱ ነው እንግሊዛዊ ግብ ጠባቂ ከክለቡ ማሰናበቱም የሚታወስ ነው። ትላንትና እንግዲህ የቼልሲውን ቁጥር ሶስቱን ግብ ጠባቂ ማርክስ ቤንትኒሊን የግሉ ማድረጉን አረጋግጧል ማለት ነው። ይሄ ለማንቸስተር ሲቲ በተለይ ይሄኛው ዝውውር በጣም አሪፍ ነበር ብሎ ማንሳት ይቻላል። የፊታችን ሰኞ ዋናው የክረምቱ የተጫዋቾች የዝውውር መስኮትም በይፋ የሚከፈት ነው የሚሆነው ሌላኛው የዝውውር ጉዳያችን ቦሩሺያ ዶርትሙንድን ይመለከታል። የቀድሞ የጁድ ቤሊንጋም ታናሽ ወንድም ጆቢ ቤሊንጋም የቦሩሺያ ዶርትሙንድ ንብረት መሆኑ ተረጋግጧል። ትላንትና ከክለቡ ጋራ ይፋዊ ስምምነት መፈጸም ችሏል። ከመፈጸም አልፎ እንኳን ትላንትና በነበረው የልምምድ ጊዜም ሜዳ ተገኝቶ ልምምድ ስለመስራቱም ይፋ ተደርጓል ማለት ነው። ይህ ተጫዋች እንግዲህ 27 ሚሊዮን ፓውንድ እንደወጣበት መረጃዎች ያሳያሉ። የአምስት ዓመት ኮንትራትም ከዚህ ቡድን ጋር እንደተፈራረመ ይፋ ተደርጓል። ከታላቅ ወንድሙ በመቀጠል የቀድሞውን የጁድ ቤሊንጋምን ቡድን ቦሩሺያ ዶርትሙንድ የተቀላቀለ ታናሽ ወንድሙ ሆኗል። ና ሁለት ወንድማማቾች በቦሩሲያ ዶርትሙንድ የእግር ኳስ ሕይወታቸውን አሳልፈዋል። ኬሪያንቴርኒ ሌላኛ ጉዳያችን ነው። የስኮትላንዱን ቡድን ሴልቲክን በይፋ ተቀላቅሏል። የተጫዋች ከአርሰናል ያልተሳካ እግር ኳስ ጊዜ ቆይታ በኋላ ነው ሴልቲክ እንዳግም መቀላቀል የቻለው። አርሰናል ከሴልቲክ ነበር ይህን ተጫዋች ማስፈረም የቻለው። ነገር ግን በግራ ተከላካይ ቦታ ላይ አርሰናል ብዙ አማራጮችን በተደጋጋሚ መጠቀሙና ለዚህ ተጫዋች እድል አለመስጠቱ ክለቡን እንዲለቅም ዋነኛ ምክንያት እንደሆነ መረጃዎች ያሳያሉ። በተለይ በቅርብ ዓመታቱ እነ ሊዩስ ስኬሊ ከመጡ በኋላ እንዲሁም ደግሞ ካላፊዮሪ ከመጡ በኋላ ቦታውን እያገኘ አይደለም እየተጫዋቸ የሚገኙና ምናልባትም አዲስ ምዕራፍ ለመጀመር ወደ ቀድሞ የልጅነት ክለቡ ሴልቲክ የተመለሰበት አጋጣሚ ተፈጥሯል። ክቡራን ተመልካቾቻችን፣ አዲስ ቀን ያዘጋጀንላችሁ ስፖርታዊ መረጃዎቻችንን በዚያ በቁ። አብርሃም ተስፋዬ ነበርኩ። በያላችሁበት መልካም ቀን ይሁንላችሁ።